ፍላጎታችሁ ምንድን ነው? ኦኬ፣ ይሄ ነው። በዚህ አጋጣሚ የአገው ኃይል ቅድም የቆየ ሞላን አይተናል። ከምንገምተው በላይ ፓወርፉል ነው፣ መጥቷል። ጎጃምን ለአገው ሳናውቀው አሳልፈን ሰጥተናል። ያው የሚሰማ ስለሌለ ማለት ኦኬ። ከዚህ በኋላ አገው ክልል ሁን ቢል ማን ነው የሚያስቆም? ስራ ጎጃም ነው የሚያስቆም? በምን እናቁም ኦልሬዲ ኦቨርዌልም ተደርጓል። ምስራቅ ጎጃም አማራውን ጎጃም ጎንደር ብለው እያጣሉት ነው። የጎንደር ኃይል እንኳን ደርሶ እንትን እንዳይል ማለት ነው። ኦኬ ሆን ብሎ ከደቡብ ጎንደር አካባቢ ካለ አማራ ጋር ለማቀየም ጎጃሙን የሰሜን ጎጃሙን አማራ እየተሰራበት ነው። ባህር ዳርን ይውጣታል። በዚሁ ፍጥነት ከቀጠለ መቶ ፐርሰንት እርግጠኛ የሆኝ የምነግራችሁ አገው ባህር ዳርን ይዞ ክልል ይሆናል። ምን ታመጣለ? ማን ነው ያስቆመው? እስቲ ነው አስረስማሬ ነው የሚያስቆመው? እ ማን ነው ሁሉም እኮ ታሰሩ? ኦልሬዲ ዌ አር ሎስት። ጎጃምን ተነጥቀናል። ባገው ፌል አድርገናል ጎጃም ላይ። እድሜ ለዘመነ ጎጃም ኢዝ ጎን የተቀጠቀጠው ምስራቅ ጎጃም ነው። በድሮ የተጨፈጨፈው ህዝባችን አማራው ነው። መሳሪያ እጁ ላይ ያለው አገው ነው። ትልቁ ጦር እኮ በቃ አገው ምድር ጦር እኮ ታውቃላችሁ። ብርድን አስረስ ማሪ ነው እንግዲህ የምስራቅ ጎጃም እንደ መሪ የመጣው ሂዶን ሀብታት ሊደርሽፕ ኳሊቲ የለውም። መጠነኛው ቀስ ሊኖረው ይችላል ምናምን፣ ግን አገውን መቋቋም የሚያስችል አቅም የለውም። ተንክስቱ ቱ ካሴ ከሆዱ ከሞላ ምንም የማይመስለው ቦጅዋጃ ለአገው አሳልፎ ሰጥቷል። እስከ አፍንጫቸው ታጥቀዋል። አማራ ያለበት ቦታን አስደብድበውታል። የአማራ ጀግኖች ተገለዋል። ይህን አልተናገርም ጋይ ፊት ለፊት ኮ ተናግራል። ጎጃ ምን አንድነት አትገቡም። ጎጃም ዘግቷል። ጎጃም ዘግቷል። ስ ጎጃም ዘግቶ የአማራን ህዝባችን አስጨፈጨፋችሁት አገው ብልጽግና የአገው የሸንጎ ሌቦች በጋራ ሆኖ አስጨፈጨፋችሁት፣ ህዝባችንን ኬላ አስጠላችሁ፣ አዘረፋችሁት። የስ ስ አገው በር ዘግቶ አማራውን አፍኖ ጨፈጨፈ ከብልጽግና ጋር ሆኖ። ያ ሰክሰስፉል ተሳክቶ አሁን ኦረዲ ኦቨርዌልም ሆኗል። ጎጃምን ለአገዎች ሉዝ አደረግን ማለት ነው፣ ተሸነፍን። እስቲ ንገሩኝ። እስቲ ምስራቅ ጎጃም ላይ ያለ ጀግና የአማራ አመራር ማን ነው? አባረውታል እኮ። ካፒቴን ማስረሻ ሰጠ እኮ ከሀገሩ ከምስራቅ ጎጃም ተባሮ የት ነው ያለው? ወሎ ነው ያለው። ኢንክሉዲንግ እስክንድር እስክንድር የማርያም ጠላት አድርጎ አባረውታል። የምስራቅ ጎጃም ሰው እኮ ነው፣ የደብረ ኤልያስ ሰው እኮ ነው እስክንድር ነጋ። የቆየ ሞላን የተቀበለች ጎጃም አገውን እስክንድር ነጋ አልተቀበለችም። አማራው አስርስ የተዳከመ ሰው ነው። ለምን ነው የሚኖረው? በነ ዘመነ መርሲ ነው የሚኖረው። አሁን ጎጃም ላይ ያለውን አማራ ካስገበሩ በኋላ ሌላውን አማራ ይገብር ነው እሱ አልተሳካም። አሁን ደግሞ አዲሱ የመጣው ኃይል ወሎ ሊውጥ ያሰበው የዚህ የቆቦ ቡድን ላይ ተለጠፈ። የምርሃ አገዋል ኦኬ ለዚህ ነው በጣም ስንጮ የነበሩ መሰማማት አለብን። ባካችሁ ባካችሁ ያል ስንጩ እናንተ አንድነት ካገው ጋር አንድ ካሉ እንኩ በቃ የሙጥኛ ላማሩ። ያው ፊት ለፊት ነገር ተናገርኩ። በወልቃይት በራያ ጉዳይ ሻይናውተት እየጠጣን ከትግል በኋላ እናወራበታለን። በሱ ምክንያት ግን በኢንተረስት ምክንያት ግን እንተናንልም ማለት እ ያ ሁላ ህዝብ ያለቀበት የወልቃይትና የራያ ኬስ የሻይና ቡና እየተጠጣ ሪላክስ አድርገን የምንወስንበት? እኔ እኔ ፐርሰናሊ እንደው ጫማ ልገዛ ብሄድ ሻይ ቡና እየጠጣው አልወስንም። ስቶር ውስጥ ገብቼ በደንብ አይቼ ምናምን ነው ምገዛ። የወልቃይትና የራያን ጉዳይ አለ። ምንም አያስፈልግም አሁን ከትግል በኋላ ሻይ ቡና እየወጡ እየጠጣ ሪላክስ አድርገን እንወስናለን አለ የህልውና አደጋ እንደሆነ አላወቅም። እነሱ የመጡት ስለስልጣን ነው። ታር ሰክሰስፉል እስቲ ነገሩኝ አንድ የሞተ ያገው ኃይል ነገሩኝ። ከላይም ከዚህ ስለዚህ ጎጃምን ሉዝ አድርገናል። አሁን ቀጣዩ ወሎ ሙሉን ሉዝ ለማድረግ ነው። ኮርኔል ፈንታው መሐቤን ያጣቀን ወሎ ኢዝ ጎን ኦኬ ለጊዜው የቆቦ ኃይል እዚህ ያሉ ምናምን በየቦታው በስመ ወል የሚሯሯጡ ልክ በስመ ጎጃሚ ሲሯሯጡ እንደነበሩት ማለት ነው። አስር እኮ ታውቃላችሁ አይደል፣ ዘመንን ከጨዋታ ሲያወጣው እኮ ለምስራቅ ለምስራ ጎጃም አማራ እኮ ውለተውሏል ምንም ቢሆን ማለት ነው። በቃ ጠረባ ጥሏቸዋል። ይሄ ነው ግን አውቀው አቅም የለው ጥላሁን አበ ጥላሁን አበጀ ይሳደዳል። ወደፊት ትንሽ አሁን አቅም ስላለው ነው። የምስራቅ ጎጃሙ እስክንድር ነጋ ተባሯል። የምስራቅ ጎጃሙ ካፕቴን ማስረሻ ስጤ ተባሯል ካገሩ እ አስረስ ማርያም አንገቱን ደፍቶ ነው የሚኖር እየተሰደበ በዘመድኩ እየተለጠለጠ። ኮርኔል ጌታሁን ተባሯል። አማሮ በሙሉ ተባሮ አጎች ፓወርፉል ሆኗል። ያው በዚህ አጭር ጊዜ ውስጥ በዚህ ሁለት አመት ውስጥ ታገልን ብለን አማራው ሞቶ ጎጃም ላይ አገው ጎጃምን ተቆጣጥሯል። ይሄ በመቶ ፐርሰንት እርግጠኝነት ነው የምነግራችሁ። አማራው ከዚህ የተሻለ የሆነ የባሰ ነገር መዳከሙ ውስጥ ከገባ አገው ጎጃምን ይጠቀልላል። ምስራቅ ጎጃም ብቻውን ይቀራል ማለት ነው። ሊደርስለት እንኳን የጎንደሩ የወሎ ኃይል እንዳይመጣ የወሎውን ኃይል ይሳደባሉ፣ የደቡብ ጎንደር ላይ ያለውን ኃይል ይጣላሉ። አማራዊ አንድነቱን አሳስተዋል። ከአገው ከአማራው ደቡብ ጎንደር እና ወሎ ካለው አማራ ይልቅ አገው ይቀርበኛል የሚለው ፖለቲካ እንግዲህ አሁን ወደፊት ምን ይሆናል? ጠይቁ ባካችሁ፣ ለሁላችሁ ስንት የምስራ ጎጃም እስኪ ስሞች ላንብብላችሁ የታሰሩ ልጆች ስም ቆይ ላምብ ብላችሁ በጣም ጀግና ጀግና ልጆች ማለት ነው። ሚሰከንድ የታፈነው በቁም እስረኝነት ያሉ ማለት ነው። ዶክተር እንዳለመው ያሳዩአቸዋል። ባይዚ ወይ ዝም ነው ኢንፎርም አድርገው ምናምን እና ያሳዩአቸዋል። ግን ያው የቁም እስረኛ ነው። ጋዜጠኛ ወግ ደረስ አሁን ወግ ደረስ እየሰራ ነው። ይሄን ይመስላችሁ አይደለም። ግዛቸው አበበ፣ ጋሻያ አውለው፣ በላይ አብርሃም፣ ውዱ አስጨንቅ ትልቅ ዓለም አስማረ ደሳለኝ እነዚህ አሁን ያነበኳቸው ከየጁቤ እና ከኮርክብ የታፈኑ ናቸው። ኦኬ። የቀሩታውን ከነ ከምስራቅ ጎጃም ሁለት ልጆች ብቻ ናቸው አስረስና ጥላሁን አበጀ ናቸው። ይህንን በሙሉ የሚሰሩት ግን ያገዎቹ ኃይሎች ናቸው። የምታስታውሱ ከሆነ እነ ሀምሳ አለቃ መዝገቡ ምናምን እነዚህ በሙሉ ቀድሞ ቀድሞ የተመቱ ናቸው። ስለዚህ ይወላችሁ ሪያሊስቲክ ያልሆነ ፖለቲካ ስንሰራ ሪያሊስቲክ የሆነ ኢንተረስት ያዘ አገው በላ ማለት ነው። እነዘመነ ሲምቦጃቦጁ እነ የቆየ ሞላ ቁማሩን በሉ አለቅ። ምክንያቱም እነሱ ኢንተረስት ይዘው ነው የመጡት። ኢንተረስታቸው አንድና አንድ ነው፣ ስልጣን ነው። ካልኩሌት አድርገው ነው የሚጨበጥ ሐሳብ ነው ይዘው የመጡት። አሳክተዋል። በፋኖ ስልጣን አግኝተዋል። ወደፊት ደግሞ አንገታችንን አንቀው የሚፈልጉትን ይወስዳሉ። አንፋኑ የተነገረው አንድና አንድ ነገር ነው ይላችሁ። ይቺ የአሜሪካን ኤምባሲ መግለጫ ላይ ሁለቱ ነገሮች ኖርማል ለሁሉም ነገር። እንዴት ነው ለምሳሌ እንዴት አድርጌ ላስረዳችሁ? ወሰላችሁ ምንም ወጥ ቢኖር በእንጀራ ነው የሚቀርቡ አይደል? ስጋ ወጥም ሆነ ሽሮ ወጥም ሆነ ምስር ወጥም ሆነ ክኮ ወጥም ሆነ በይዙ እንጀራ ነው አይደል? በጦርነት መሀል እንጀራ ወይ በይዙ ለምሳሌ አንድ ሰው ምሳ ቀርቧል ሲባል እንጀራ ቀርቧል እየተባለ ነው አይደል? ባይ ዲፎልት ኢትዮጵያ ውስጥ ስለ ውጭ አይደለም። ምሳ ቀርቧል ሲባል የሰው ልጅ አእምሮ ወጡ ምንድን ነው የሚል ነው አይደል ጥያቄው፣ እንጂ እንጀራው ምንድን ነው አትልም። ቢኮዝ እንጀራ ይዝ እንጀራ ሁሌ። ይሄ መግለጫ እዚህ መግለጫ ላይ የተቀመጠው ምንድን ነው የሰላም ድርድር አርጉ ማለት ሁሌም በጦርነት ወቅት ሰላም ያስፈልጋል ማለት በቃ ይሄ ኖርማል ነገር። እንጀራ ማለት በድሮን በምን መንግስት አስጨፍጭፍ ንጹሃን ይህም እንደዛው። ዋናው ፍሬ ነገሩ ቢ ሪያሊስቲክ ሪያሊስቲክ ሆናችሁ ነው የሚጨበጥ ነገር ይዛችሁ ማኒፌስቶ ይዛችሁ ነው የትግል ጥያቄ ይዛችሁ የትግል ጥያቄያችሁን በደምብ ሪፋይን አርጋችሁ አምጡ የሚጨበጥ እንደ ብሔር እየታገልክ እንደ አገር ልትወስነ፣ አትሞክር። እንደ ብሔር ከታገልክ መብትህ የራስን የብሔር ፍላጎት መጠየቅ ማሳካት ብቻ ነው። እሱም ማሳካት ነው እንጂ የኢትዮጵያን ጉዳይ ፊክስ አደርጋለሁ ብለህ አትምጣ። ለዛ የምታገል ከሆነ ኢትዮጵያዊ ድርጅት መስረት ነው። ሲምፕል ኮ ማይሆን ከሆነ ይላል አትበጡጡ። በቃ ተደራደሩ ነው ሲ አኪ እኛም እናውራጅ። በጣም አስቸጋሪ ነው። ጫና ጫና ጫና እየመጣብን ይቀጥላል። ከዚህ በኋላ ባይዘው፣ ከዚህ በኋላ ኢንተርናሽናል ኮሚኒቲው በግድ ተራራሪ ሁሉ ይችላል። ስለዚህ ነገሮች ለየት ከመሆናቸው ፊት መስተካከል አለበት። አደረጃጀታችን መዋቅሩ በስነ ስርዓት መስተካከል አለበት። የፖለቲካ ጥያቄው የትግል ጥያቄው፣ የፍትህ ጥያቄው ኤቭሪቲንግ ቴይለር ተደርጎ ያልተንዛዛ። አሁን ለማሲንጋ ሁለት እንግዲህ አምባሳደር ማሲንጋ ሁለት ፓራግራፍ ነው የጻፈው፣ ለሱ መልስ አራት ፔጅ ጻፉለት። ዋት ኢዝ ዳት? አራት ፔጅ እኮ ጻፈው ማለት ኤቭሪቲንግ ኢዝ እንትን ተብሏል። በቃ ኤክስፕሊሲትሊ ተጽፏል ማለት ነው ሊትረሪ ድርድር እያረክ ነው የሚመስለው። ያ ማለት ማለት ነው። ኢቨን ሀሳብህን እንኳን መቀያየር ብትፈልግ አትችልም። ወረዲ ራስን ሎክ አርጋለች። እንግዲህ እነዚህ ናቸው የአማራ ምሁራን ምናምን ናምን ተብሎ፣ እነቤት እነ መዓዛ መሐመድ እንዲህ ነው የሚጽፉት። ሁለተኛ የሮን አንስር ራይታዊ አትመልስም አሁን ባለፈው የምግበኝ ጦርናችሁ ሲባሉ አለን አዎ ምናምን አሉ፣ ተዋረዱ። ይህም በተጻፈ ቁጥር ኦነግ መልስ ሰጥቷል እንዴ? ለአሜሪካ ኤምባሲ አልሰጥም እኮ ይህ የአሜሪካ የውጭ ጉዳይ ሚኒስተር እኮ አይደለም የጻፈው፣ የአሜሪካ ኤምባሲ ነው። የችኮላው ችኮላ ለሚዲያ ነው። አረ ተው በእናታችሁ፣ መሬቱን ያዘው፣ ሚዲያውን ተውት። ሚዲያውን ተውድ፣ እኛ እኮ እንሰራበታለን። ችግር የለው። ሚዲያ ኢዝ ቨርቹዋል ኢንቫይሮንመንት ህዝቡን ለማሳመን ብር ልትበሉ ማለት ነው። ኦኬ ኢቭን እንትናል ትሆናለሁ፣ ቆጣ ያለ ትሆናለሁ። የጻፉት ደብዳቤ ችግሩ ሶስት ፔጅ፣ በዚህ ዘመን ማንም ቁጭ ብሎ ያንተን ዛዛታ የሚያነብልህ የለም። ስለዚህ ፊትለፊት ተነግሯል። ቢሪያሊስቲክ የትረካና ተወኔቱን ተው። ትግሉ ሪያሊስቲክ ይሆን ምንድን ነው? ኢንተረስታችን ከኢትዮጵያ የምንታገልበት አላማ ምንድን ነው? በስነ ስርዓት ጫር ጫር ተደርጎ ይቀመጥ። እኔ እውነቱ ልንገራችሁ፣ እዚህ እንደው ዘር ያቆብ ዛሬ ተመችቶ እንደው ጊዜ ከተገኘ ሰው እያወጣ የአማራ ጥያቄዎች ምንድን ናቸው እያልክ አስር ሰው ብትጠይቅ አስሩም የተለያየ መልስ ነው የሚሰጠው። ያ ማለት ትግሎ የትግል ጥያቄ የለውም ማለት ነው። ቢኖረው ኖሮ ህዝቡ ያቅ ነበር። የግዴታ ጥያቄ መያዝ አለበት። ኢንተረስቱ ማሳየት አለበት። ሶ ዛት ሪያሊስቲክ አይደለም ማለት ማለት ነው። ኢንሰልት እኮ ውርደት እኮ ሁለት አመት ታግለህ ፊክሽናል ትግል ነው የምትታገለው። ትክክል እኮ ነው ሳሙኤል ባለድል ቴዎድሮስ ሆናለሁ ነው የሚለው ታር ራይት እኮ ነው እኮ አሜሪካኖቹን ብሌም አላረግም። ዘመነ ካሴ እጁ ላይ ስምንት ቀለበት አድርጎ ጠንቋ ይዞ ብሎ እነግሳለሁ ነው የሚለው። ምን የምፈርደው ነገር የለም። እንግዲህ ሪያሊስቲክ አይደለም የሚለው በስነ ስርዓት ፕሩቭ የሚያደርግ ነው። ስለዚህ ፕሊስ ኤን ፕሊስ ኤን ፕሊስ ይስተካከል። አመሰግናለሁ። ነገር ልጨምር በባይዘው በዚሁ አጋጣሚ አንድ ነገር ልጨምር። አሁን ይሄ ከፋኑ አንጻር ነው ቢኮዝ ይውላችሁ እኛ ራሳችን ፐርፌክት እያደረግን እንሄዳለብን። ከብልጽግና አንፃር ግን ብልጽግና ለሁለት ዓመት አብይ ባይዘው ወይ ለሁለት ዓመት ከዚህ በኋላ ባይዘው ብድር የሚሰጠው የለም። አብይ ገንዘብ የሚሰጠው የለም። ለምን እንደማይሰጡት ላስረዳችሁ። አንደኛ በድሮን ህዝብ እንደሚጨፈጭፍ ኦፊሻል አድርገው ጽፎበታል። አንደኛ ሁለተኛ ምንድን ያላቸው ያላችሁ አብይ የዛሬ ዓመት ተኩል ፋኖ የአገሪቷን ሰላም መልሳለሁ ፋኖን እደመስሳለሁ። ፋኖ ባይዞ በጣም ነው የሚያስቋችሁ። የኢትዮጵያ እንትኖች የኢትዮጵያ የሚሊታሪ ጀነራሎች ምናምን ከአሜሪካኖቹ ጋር ከሌላም ከኢሮፒያን ዩኒየን ጋር ስብሰባ ሲያደርጉ በቃ ረ ችግር የለውም አምስት ክላሽ ነው ያላቸው በጥፊ ብለን ነው ፋኖችም እንቀበላቸው ምናምን ሁሌ ዲስ ዲስ ሄደው ሲጠየቁ አረ እኛ ትግሬዎቹ እንጂ ቲፒኤልፍ እንጂ ያስቸገረን እነዚህማ በልምጭ ነው የምንገርፋቸው፣ ምናምን ምናም እያሉ ኢንተርናሽናል ኮሚኒቲውን ሲሸውዱ ነበር፣ ሲያጭበረብሩ ነበር። ኢንተርናሽናል ኮሚኒቲውም ሳተላይት ፊድ አለው ስንት ሰራዊት አዝምታ ስንቱ እንደተደመሰሰ